አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ውድ መዲበሉት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ገር አልሐምዱሊላህ። እንዲሁም ክርስቲያኑ ወገኖች ሰላም ሰላም ብያለው። ሰላማችሁ ብዝት ብዝዝት ይበልልኝ እና ዛሬ ጅሙዓ ነው። ሁላችንም በዱዓ እንበርታ። በዚክር በዱዓ በኢባዳ እናሳልፍ እላችሁ አለ ውዶቼ አላህ ሀገራችንንም ሰላም ያድርግልን፣ ሰላሙን ያሰማን እላችኋለሁ ውዶች። ሀገራችንን ሰላም ያድርግልን ያውረብ እላችኋለሁ ውዶችዬ። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ጠፋጠፋ እያልኩ ነው አይደለ የሚባለው። እና ዛሬ ብቅ ብዬ ያለሁኝ ዛሬ እንግዲህ ሁላችንም በዱአ እናሳልፈው። ዛሬ ጆማአ ነው። እና ዛሬ ኮቡስ ካሜራ እና ሩስ ሰመግ መክቡስ ይሽላችሁ መጥቻለሁ፣ ማለት ነው። ሀቂቀትን መክቡስ ራሱ በጣም አሪፍ ነው። ተበልቶ እማይጠገብ ማለት ነው። እናንተም እንግዲህ ያው እየሰራችሁ ነው ቢሆንም፣ ያው ደግሞ እኔም የራሴን መካፈሉ ካይረ ነው ብዬ ነው ማለት ነው። እና ምርጥ መክቡስ ነው በሰመግ ማለት ነው። ሰመግ ሰመግ መክቡስ በነገራችን ላይ እኔ ባልበላም ራሴ ሰመግን እንግዳ አልወድም ማለት ነው። አሳስ እያለብኝ ግን ስሰራው ራሴ ደስ ይለኛል ማለት ነው። ያኔ ራሴ የተሰራው በጣም ደስተኛ ሁኘ ነው የምሰራው አልሐምዱሊላህ። ቤተሰብ፣ ሰላም፣ ደስታ ለሚበሉት ማለት ነው። እና ኩቡስ ካሜራ ደግሞ እንደዚህ ጃግር ያለው ሶፍት የሆነ ነው። ሐቂቀትም ተበልቶ ምንም አይጠገብም። በቃ ሶፍት ነው ያኒ በጣም ነው የሚጣፍጠው ማለት ነው። ለጾም ራሱ ፍጡር አሁን እንግዲህ የዙሃድ የዙልሂጃ ጾም ስለሆነ ያው ጾመኛም ነን። ለጾም ስለሆነ በጣም አሪፍ ነው። ማሻአላ ነው። ለፍጡር ይሆናል ማለት ነው። ሁላችሁም በየቤታችሁ ሞክሩን ለፍጡር የሆናችኋል። ቀለል ያለ ነው አይከብድም። ፍጡር ሩዝ ከመብላት አሁን በዚህ በዚህ በቀለል ቀለል ባሉ ነገሮች ብና ፈጥር የተመረጠ ይሆናል እላለሁኝ። እና ይህን ይመስላል በጣም ነው የሚያምረው። ውዶችዬ ማሮቼ ማለት ነው። እና በቅንነት ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝላችሁ አለ ውዶችዬ። እሺ ውዶች ሰብስክራይብ አድርጉኝ ማለት ነው። እና አላ ሀገራችንን ሰላም ያድርግልን ሰላሙን ያብዛልን፣ እላችኋለሁ ውዶሲዬ። እንደ አቦካኩ ደግሞ እነግራችኋለሁኝ። ያው አቦካኩን ሁላችሁን ታቁታላችሁ መቼም። ያው በየቤቱ ይለያያል በነገራችን ላይ እና ግን ያው አንድ ነው። ሶስት ካሜራ ሶስት ለወሬ ቸኮልኳ ሶስት እንቁላል ያስፈልገኛል። በግንቦተር አንድ ማንኪያ ካሜራ ትንሽዬ በግንቦተር ስታረጉበት እኔ በነገራችን ላይ አልሐምዱሊላ እየሰራሁት እያለ ኩፍ ነው የሚለው ማለት ነው። እኔ ዳቦም ላብካ አልሐምዱሊላ ቶሎ ነው የሚቦካሌ ማለት ነው። እና ሶስት ካ በግም ማነው እንቁላል ያስፈልገኛል። አንድ ማንኪያ ቤኪንግ ፓውደር፣ አንድ ማንኪያ እርሾ ትንሽዬ ማለት ነው። ያንን አድርጋችሁ ኒዶ አንድ ፍንጃል ማለት ነው አንድ ስኒ ማለት ነው። በጣም ነው የሚያምረው። ህቀቱን እንደዚህ ራሱ ልክ እንደርጎ ነው በቃ እንትሩ ማለት ነው። ሌጡ ራሱ በጣም ነው የሚያምረው ደስ የሚለው ማለት ነው እና እንደ ዛሪኬ አብኩቻለሁኝ ማሻላ። ተባረክ ለ በጣም ነው የሚያምረው። በጣም ሰዎች ደግሞ ደሞ በጣም ነው ይወዱታል ማለት ነው። እኔም ለነገሩ ፍሪ ሁኛ ሰራለሁኝ አልሐምዱሊላህ። እሳቸውም ደግሞ በደስታ ነው ይበሉት ያን ሳካ የሚያወጡት ነገር የለም ማለት ነው እና አልহামዱሊላ ይሄው እንደዛ አድርግ ያለው መክሰስ ነበረ ያው ጾም ስለሆነ ዛው ልጆቹ ሆነቹ ይስላሉ እንደዛ አድርግ ይሰራ ይሄው ይተሰናው ቀርቶኛል እና ሶፍት ነው የውላቹህ ደግሞ አታክልት አደ ተቆፍር ዲንጋ ቀጥቅጦኝ ማለት ነው። የሀገር ቤት ባህል አስት ብሎ እጅ ጠቁሯል ቢገርማችሁ ማለት ነው። ያው አንድ እጅ ሰው፣ አንድ እጅ ስልክ፣ አንድ እጅ ስራ ደግሞ አይሳካም። ያው ታቁታላችሁ፣ ሳ አይሳካም። ያው እንግዲህ እንዲ ያረግ እና ያለጋለን እንጂ ያሰራረፍ ነው ማለት ነው። አይ ከተን፣ በጣም ነው የሚመቸው። በጣም ጥሩ ነው። ሲበሉትም ጥሩ ነው። ሲሰሩትም ጥሩ ነው። ቢያደክም የማያደክም ስራ አለብዬ አላምንም።